ምክንያት የለህት እያስደነገጥከኝ ነው። የውስጤ ኒን የማውቀ በቃማሪና ውስጤ ነው ወጥተህ ነገር መናገር ነገር ያለብን ነገር ወጥተህ ነገር የውስጤ ኒን የማውቀ ማለት ያንተ ነው ውስጥ ማወቅ ለኛ ምን ይሰራልናል? አንተ በውስጥ ያዝከውን ነገር ይዘ እኔ ላይ አሁን መጮህ የውስጤ ኒን የማውቀ ማለት ምን ይሰራልኛል? እኔ ምን መናገር ያልቻልኩ ነገር አለ? ፓኬጅ ደስ ይለኛል። በቃ እኔ አንድም ሁለት ሶስቴ የደጋግመ ነገርከኝ እኮ ለምንድነው ባሪ ደስ የሚል? ለምን ምክንያት ምንድነው? እንደዚህ እንደዚህ እንደዚህ ስለሆነ አትጂ በለኝ ንገረኝ። እንደዛ በቃ የሆነ ምክንያት ፈጥረህ ንገረኝ። ግራ እያገባኝ ነው። ስደውል አታነሳም፣ ስትፈልግ ትደውላለህ። ደውለህ ምንድን ነው የምታወራው ነገር አትጂ ለምንድን ነው የማልሄድ? አንተ ስራ አልክ ነው የማልሄድ። እሺ ደበካኝ ነገር አለ። ካሜራው ቁሞ እዚ ጋር ልናወራ እንችላለን። ሚላ ሁሉም እንት ማለት ይችላል። አቴኝ እንጂ ቶፊቅ፣ በማርያም እየጠየቅኩ ነው። መልስልኝ። ውስጥ ላይ ያለ ነገር አለ፣ የተፈጠረብህ ነገር አለ፣ ውስጥ ላይ መናገር ፈልገህ የፈራኸው ነገር አለ። እሺ በቃ አትይሽ። በቃ ቀሪ እሺ። አንተ ሄደ፣ ለምን ነው የምቀረው? አልቀርም። አንተ ስላልከኝ ነው የምቀረው። እኔ ስላልኩሽ አይደለም። በቃ ማስተካከል ያለብን ነገር እናስተካክል። እዚህ ምንድን ነው ተስተካክልልኝ። ፍቅር ይዞ ነው የፍቅር ብዛት ልቤ ውስጥ ገብቶ

ሰላም፣ ፍቅር ውድ ለልጅ ቶፊቅ ዩቲዩብ ቻናል ቤተሰቦች፣ እንዴት ናችሁ? ቤተሰቦቻችን ሁላችሁንም ሰላም ብያለሁ። በመላው ዓለም የምትኖሩ ሁልጊዜ እንደምላችሁ ባላችሁበት ቦታ ደስታ ፈገግታ አይራቅ ብያለሁ። ክፉ ነገር አይንካብኝ። ዛሬ ተመልሻለሁ። ብዙ እህት ወንድሞቼ ጠፍተሃል ከሚዲያ እያላችሁ ነበር። ያው ያለፈውን ቪዲዮ አይታችሁታል ብዬ አስበዋለሁኝ። ወደ ዩቲዩብ ተመልሻ አለሁኝ ያው የነበርኩበትን ብዙዎቻችሁ ሰምታችሁ፣ በቃ እንደዚህ የሰው ፍቅር ይሄን ያክል ነው እንዴ ስከምል ብዙዎቻችሁ አስገርማችሁልኛል። ሁላችሁም ክበሩልኝ ይላለሁ። በቅድሚያ ዛሬ እንኳ የመጣሁበት ቪዲዮ ያው ከአሁን በፊት ማሪና የሆነ ቪዲዮ ለቀ ነበር፣ እና ለእኔም ድንገት ነበር የሆነብኝ እስኪ ከተመልካቾች ለምን ለነሱ አማክሪያቸው እነሱ ጋር የሚሰጡኝን አስተያየት ለምን አልቀበልም። ያው ብዙ አይነት አስተያየት ከብዙ ሰው ትቀበላላችሁ፣ እና እስኪ ከቤተሰቦች ጋ ደግሞ የሆነ ነገር ላማክራችሁ ብዬ ነው። ከናንተ ዛሬ እርዳታችሁን ፈልጋለሁ፣ ሀሳባችሁን ምን ማድረግ እንዳለብኝ ከእናንተ ያው ምክር ቢጤ ብትሰጡ ብዬ አስቤ ነውና ሁላችሁም ኮሜንት ላይ እንደዚህ ብታደርግ አሪፍ ነው ወይም እንደዚህ የተሻለ ነው ብላችሁ የምታስባችሁን የምታስቡትን ኮሜንት ላይ ያስቀምጥልኝ ላለሁኝ ምን መሰላችሁ። ወደ ጉዳዩ ስገባ ያው ለእኔም ድንገት ነው አዲስ ነው የሆነብኝ። ማሪና ከሀገር ልትወጣ እንደሆነ ነግራኛለች። እኔ ምን እንደምል አላውቅም። ባላሰብኩበት ሰዓት እና ባላሰብኩበት ጊዜ እንደመሆኑ ተደናግጫለሁነት ለመናገር አሁንም ስናገር ላብላብ እያለኝ ነው ሁሉ እና ምን እንደማድረግ ግራ ገብቶኛል። በእርግጥ የእሷ ደስታ ያስደስተኛል። ይህንን ስል እንድትወጣ አልፈልግም ለማለት ሳይሆን፣ ግን እኔ እንጃ፣ እዚህ ብኮን ደስ ይለኛል። እውነት ለመናገር እኔጋ ሁና፣ ኒጋ ሁና ስላችሁ ብቻ። በሌላ ነገር ብታስቡትም ብቻ በአሁኑ ሰዓት ከኔ ባትረግ፣ ከጎኔ ብኮን በጣም ደስ ይለኛልና እሷ ደግሞ ከሁለት ዓመት በላይ ነው። እኔ እንደ ቀልድ ነበር ያየሁት። ከሀገር እንደዚህ ፕሮሰስ እንደጀመረች አውቃለሁ፣ ግን የኔ ያክል በቃ ወስና የምኬድ አልመሰለኝም ነበር። አሁን ደግሞ የእውነቷ ቀን በቃ የትክክለኛዋ ቀን የደረሰች ይመስለኛል። እና ማሪና ከሀገር ልትወጣ ነው። እንጃ ባትለየኝ፣ አሁንም ምላችሁ ከጎኔ ብኩን ደስ ይለኛል እና ምን ምን ላድርግ? በቃ እሷን ለማስቀረት እስኪ ምን ባደርግ ይቻላል ብላችሁ ታስባላችሁ? አሁን እሷን ጠርቻታለሁ ትመጣለች እና እኔ እንጃ ምን ብላት ምቀር ይመስላችኋል? በእርግጥ እሷም ብዙ ዓመት ኦልሞስት ከሁለት ዓመት በላይ ጠብቀዋለች። ብዙ ነገር ወጪ አውጥታበታለች። ብዙ መስዋዕትነት ከፍላበታለች ቅሪ ቢሮ ለማስቀረትም ይከብዳል ብዬ አስባለሁ። በእኔ ቦታ ሆናችሁ ብታወት ይቺ ልጅ ብዙ ድካም የለፋችበትን ማቋረጥ እኔዛ ባለፈው ለራሱ እኔም ትንሽ ተናርጄ ነበርና ያልሆነ ነገር ያልሆነ በቃ ስሜት ነው ያሳየዋል ጥፋተኛ ነው ብዬ አስባለሁኝ። ቅሪ ማለት እሷም ያሰበችው ቢያንስ በእሷ ከሀገር ከዚህ ሀገር ስወጣ ለእኔ ደስተኛ መሆን ነበር የመሰላት። በእርግጥ ደስተኛ ነው ብኬል፣ በአንድ በኩል ደግሞ ምን እንደሆኑ የማላውቀው ስሜት እሷ እንድኬድ በቃ እንድኬድ በቃ ውስጥ እየፈቀደ አይደለም። እኔ ምን አድርጌ ማስቀረት እንዳለብኝ ሁሉ አላውቅም። ብቻ አሁን ትመጣለች ከትንሽ ደቂቃዎች በኋላ፣ ቁጭ አድርጌ ልቀር ምችልበትን ወይም ውሳኔዋን እንድቀይር ማድረግ የምችልበትን መንገድ እሞክራለሁ። ሁላችሁም በዱዓ በጸሎታችሁ ከጎኔ ሆኑ። ከዚህ የተሻለ ሀሳብ እኔ ምን እንደምላት አሁን ጠርቼ ምን እንደምላት ሁሉ አላውቅም። ያው ግን በቻልኩት እሞክራለሁ። ምን እንደምልህ አላውቅም። ብቻ ትምጣና ሁላችሁም በጸሎት ወደ ገዞኝ አብራችኝኑ ወዳቸዋለሁ፣ አከብራቸዋለሁኝ

ለአንዴና ለመጨረሻ ጊዜ እሺ፣ በቃ ስልሽ እንደዚህ በቃ። መናገር የፈለግከው ነገር አለ? እስኪ ተናገር፣ አውጣውና ተናገር። ምንድን ነው እሺ? ውሳኔ፣ በቃ እንደዚህ በቃ ለመሄድ ጉጉት ያደረገብሽ ዋነኛው ነገር ምንድን ነው እሺ? ስልሽ የኔ ያክል አገሩ አስጠልቶሽ? አገሩ አስጠልቶኝ አይደለም። አሁን ላይ እንደምናውቀው ማንኛውም የኢትዮጵያ ሕዝብ የሚፈልገው ነገር ነው። በቃ እድል ነው። እንደኛ እንደ ኢትዮጵያ ህዝቦች ወደ ውጭ መውጣት እድል ነው። በቃ ስለዚህ እኔ ደግሞ ፈልጌ ነበር ፈልግ ነበር፣ ወደፊት የተስተካከለ ኑሮ የተሻለ ህይወት ከዚህ በፊት ያሳለፍኩትን ታውቃለ? የነበርኩበትን ሁኔታ ታውቃለ? ባህር ዳር ከባህር ዳር መጥቼ እዚህ አዲስ አበባ ያሳለፍኩትን ታውቃለ? ለምን ከባህር ዳር እንደመጣው ታውቃለ? እኔ ያን ሁሉ ነገር ትቼ አሁን የተስተካከለ ህይወት የተስተካከለ ማረት አይጠበቅብኝም። በቃ ግን በቃ የተስተካከለ ህይወት ይፈልጋል፣ ፋሚሊ እሺ። ኢትዮጵያ ከዚህ የተስተካከለ ህይወት አተሽ ነው አሁን ያለሽበት ህይወት እሺ። ከአሁን በፊት ጥሩ ሁኔታዎች ላይኖሩ ይችላሉ፣ ግን አሁን ያለሽበት ህይወት አላስደሰተሽም። እዛ ሄደሽ የምታገኘውን ገንዘብ እዚህ እያገኘሽ አይደለም። ገንዘብ አይደለም። እና አብዛኛው ሰው ከሀገር መውጣት የሚፈልገው ገንዘብ ፈልጎ ነው። እና ገንዘብ ካልሆነ አንቺ የምንፈልገች ነው ከሀገር የምትወጪው ስልሽ

አይ ከምሬ ነው። አግብተሽ ነው አይደለም እንደምትለኝ ነው። ግን አይ ተናገርሽ እኮ አግብቼ ነው የምሄደው አለሽ። ሳላስበው ነው የተናገርኩት ቶፊቅ ሳታስቢ? ማን በቃ መልካም ትዳር በሏት ለምሳሌ ሳላስበው ነው የተናገርኩህ። አይደለም አይደለም፣ ግን እንደዛ ሁኚ። ለሚሄደው ግን አንድ ጊዜ አ አግ ብቼ ነው የምሄደው። ምን ሆነክ ነው? እንደ እኔ እኮ እንደዚሁ እኮ መቅረት የለብኝም ታውቃለህ እኮ። በቃ ማለት እኔ አላውቅም በቃ። የአንተ እንደዚህ መሆን ራሱ ምንድን ነው ያልገባኝ ነገር። ጓደኛዬ ነው፣ ደስታዬ ነው ሊያስደስት የሚገባው አይደል? ለብረው እንደዚህ የምትሆነው እኔ ደግሞ በአሁን ሰዓት ቢኬጅ ደስታ የለኝም በቃ። ከአሁን ሰዓት ጎኔ እንድትርቅ አልፈልግም። አቃለው እኮ ማለት እኔም እኮ ለዛ ነበር የጨነቀኝ። ግን በቃ ሁኔታዎች ናቸው ጊዜ ነው በቃ እንደዚህ እንዲሆን ያደረግ ጊዜ እየጠበቀሽ ኔ ሰውን ሁሉ እያወዛገብ ከሆነ ተፍቅ ሰውን ሁሉ እኔም ብቻ አይደለም ሙሉ ሰው ሙሉ ሁሉን ሰው ነው እያወዛገብ ከው ያለው ነገር ምንድን ነው እንደዚህ የሚያደርግ፣ ለምድ ነው እንደዚህ የምትሆነው? ወደ ቀድሞ ሁኔታ ወደ ቀድሞ ባህር የተመለስ እንጂ ከዛ ከደሴ ቆይታ ከመጣ በኋላ ያ ምንም ማላውቀው ነገር ነው፣ እየሆነ ያለ። ምን ሆነክ ነው? እኔ የድሮ ቶፊቅ ናፈቀኝ። ቶፊቅ እሺ፣ በቃ አትይዤ በቃ። ለምንድን ነው የምቀር? እሄዳለሁ፣ አልቀርም። አንተ ስላልከኝ ነው የምቀር። ኖ፣ እኔ ስላልኩሽ አይደለም። በቃ ማስተካከል ያለብን ነገር እናስተካክል። እዚህ ምንድን ነው የምታስተካክልልኝ? ንገረኝ እንጂ አንተ ምንም የምታስተካክለው ነገር አለ? አንቺ ለመቅረት ወስኝ ኒዳ አስተካክል በቃ ማስተካከል ያለብኝ እኔ ቶፊቅ ምንድን ነው የምታስተካክል አንተ አንተ ራስህ እኮ አሁን እኮ የስቴብል የሆነ የተረጋጋ ህይወት እኮ አይደል የሚኖር ያለው አንተ ራስ መጀመሪያ የራስክ ህይወት ማስተካከል አለብ ጥሩ ሁኔታ ላይ ነበርኩ ገና እየመጣህ ነው አሁን ሳምንት ሳምንት ነው ገና እና በዚህ ሰዓት እጎን ነው ሞን ሲጠርባ ነበር በቃ እኔም ሳላስበው ነው እንትን ያለ ማራዘም እችላለሁ በቃ ትኬቱ ማራዘም እችላለሁ እሺ አራዝሜ አንድ ሳምንት ምናምን አብሪክ ልሆን። አንድ ሳምንት ምን ይሰራልኝ? ያለ ቶፊቅ አይ፣ መልካሙን ሁሉ ይግጣነሽ። ልሂድ። ለዚህ ነው የጠራኸኝ? መልካሙን ሁሉ ይግጣነሽ ለማለት ነው የጠራኸኝ? አይ፣ ስለሽ በቃ አንቺ የውስጤን እየተረዳሽኝ አይደለም። ከምሬ ነው እየተረዳሽኝ አይደለም። ማሪ ነው ምን ልረዳሽ እስኪ፣ እንደዚህ እንደዚህ እንደዚህ ነው ብለህ ሀብራር ተተናገር እስኪ ቶፊቅ፣ እኔ ግራ እያገባኸኝ ነው ሁሉ ነገር በሙሉ። ምን ልረዳህ? ምንድነው የምትፈልግ? ምንድነው እንድረዳህ የምትፈልግ? በቃ እንድትሄጂ አልፈልግም። በቃ ከምሬ ነው። ግን አንቺ ሄደሽ ደስተኛ ህይወት የምትኖሪ ይመስልሻል? መቅረት አልችልም። የእኔ ስኬት አንተ የሚያስደስት ነበር የሚመስለኝ። እኮ ያስደስተኛል፣ ግን እርግጠኛ ነኝ አንቺ የሚለሽ ደስተኛ ህይወት ትኖሪ አውቀዋለሁ። አንተ ህይወት ደስታ የምትሰጠኝ አሁን በቃ ማንነብ፣ አንተ ጋ በነበርኩበት ጊዜ፣ በጓደኝነታችን አብረን ባሳለፍናቸው አመታቶች በሙሉ፣ በሁሉም ነገር፣ በምናደርጋቸው ነገሮች፣ በሁሉ በጣም ደስተኛ ነኝ። በቃ እንደ ጓደኛ መስጠት ያለብን እንደዛ ሰጠኸኛል። እኔም እንደ ጓደኛ ማድረግ ያለብኝ ነገር ለአንተ አድርጌያለሁ፣ ከጓደኛም በላይ በሚያስብል ሁኔታ በቃ ሰው ሁሉ እንደዛ እስከሚደርስ አንተ ደግሞ ግን መረዳት አለብን። ተረዳኝ፣ እኔ ማለት እወቅ፣ በቃ የሰው እንትን እወቅ፣ በቃ አላቅም እንደምን ግን ተረዳኝ። በቃ እንደዚህ አትሆንም። እሺ ነሽ ነው ጉዱፍ አስር ቀን ምናምን እንቀረኝ ሁለት ሳምንት አነሳ የሚቀረ በቃ ከዛ ያለ በቃ አስራ አምስት ቀን አርቂ፣ አራዝኝ አንድ ሳምንት ልጨምርበት ጨምሪበት እና እንጃ ምን እንደምለው ግራ ትግባኝ። ቶፊቅ በማርያም ሁሉን ሰው ሁሉን ሰው ግራ እያጋባ ነው ያለ። እኔም ብቻ አይደለም የደበከው ነገር አለ፣ የደበከን ነገር አለ። እሺ የደበከኝ ነገር አለ። ካሜራው ቆሞ እዚህ ጋር ልናወራ እንችላለን። እኔ እናንተ ሁሉም እንትን ማለት ትችላለህ። አቴኝ እንጂ ቶፊቅ፣ በማርያም እየጠየኩህ ነው፣ መልስልኝ። ውስጥ ላይ ያለ ነገር አለ፣ የተፈጠረብህ ነገር አለ። ውስጥ ላይ መናገር ፈልገህ የፈራኸው ነገር አለ። ቶፊቅ በቃ እዚህ ላይ በሰፊው እናወራለን ወይ በኢየሱስ ምንድን ነው የምናወራው እኔ አላራዝመው ማራዝምበት ምክንያት ንገረኝ አለበለዚያ ምንም ማራዝምበት ምክንያት የለኝም በቃ ይህ መልካም መንገድ መናገር ፈልገ መናገር ያልቻልኩ ነገር አለ ፓኬጅ ደስ ይለኛል በቃ ያንማ አንድም ሁለት ሶስት የደጋግመህ ነገርከኝ እኮ ለምንድን ነው ባሬ ደስ የሚል ለምን ምክንያት ምንድን ነው እንደዚህ እንደዚህ እንደዚህ ስለሆነ አትጂ በለኝ ንገረኝ። እንደዛ በቃ የሆነ ምክንያት ፈጥረህ ንገረኝ። ግራ እያገባኝ ነው። ስደውል አታነሳም፣ ስትፈልግ ትደውላለህ። ደውለህ ምንድን ነው የምታወራው ነገር አትጂ። ለምንድን ነው የማልሄድ አንተ ስላልክ ነው የማልሄድ። ደህና ምክንያት እንኳን የለ እንዴ ቶፊቅ? ምክንያት የለህት። እያስደነገጥከኝ ነው። የውስጤን እኔ የማውቀው ነው ወጥተህ ተናገር ያለብን ነገር። የውስጤን እኔ የማውቀው ማለት ውስጥ የማውቅ ለእኛ ምን ይሰራልናል? አንተ በውስጥ ያስቀመጥከውን ነገር ይዘህ እኔ ላይ አሁን መጮ የውስጤን እኔ የማውቀው ማለት ምን ይሰራልኛል? እኔ ምንድን ነው ራይዳ ቁሚ ነው ራይዳ ቁሚ ነው ቀልይት ቁስ በንጂ በቃ እናውራ እና ትይ ይችላል እንዴ ነው መጣን እኮ ጠበኩ ጠየኩ መጠየቅ ያለብኝን ጠየኩ ምንም የመለስኩኝ አይደለም አይኔን አይኔን ብቻ ነው አፍጠም ተይ ምንም አይነት ስሜት አይሰማሽም ጠለሽኝ ስኬጂ ምንም አይነት እንትን የለሽም ከምሪ እንደዛ ከሆነ አላስገድድሽም እውነት ማሪ ነው ምንም አይነት ስሜት ከሌለሽ ከምሪ በቃ

ገንዘብ አይደል አይረዳም። ሰው አስተሳሰብህ ራሱ ሌላ ነገር ነው የምታስብ። በቃ መልካም ጊዜ አብሮም። እሺ ይሳካለሽ። ቶፊቅ ያለውን ነገር ለምን በግልጽ እሷን እንትን አትላት? መታወራት ማለት ይቺ ልጅዮው ከሄደች ያው ቅርብ ጊዜ ነው የምትሄደው፣ ቪዲዮውንም አይቼዋለሁ። እኔ እንደ ጓደኛ መናገርና ማማከር ያለብህ ነገር ካለ ለእኔ ንገረኝ እና እኔ ደግሞ ያለውን ነገር እሷ ስደርስ እኮ በቃ ፈራው። ምን ማድረግ እንዳለብኝ ሁሉ አላወቅኩም። አረ ለእኔ ንገረኝ እንደ ጓደኛ፣ መፍታት ያለብን ነገር ሶሎ እናደርገዋለን። እዚህ ያለውን ነገር ማለት ነው ይሁን። የማላውቁ ስሜቱ ልዩ ማለት ማለት ነገር እንጂ ለኔም እኮ አዲስ ነው። ቢሆን ምን አይነት ስሜት እንደሆነ አሁን እየተሰማኛለሁ አላውቅም። ግን ጻረ ያለ ነገር ማለት ያለውን ነገር ያው በቃ ግልጽ አርገን እንድንነግራት መንገርም ካለብን እኛ እንነግራታለን። ማለት ማስቀረትም ካለብን እንዴት ነው አሁን እኮ መቅረት አችልም። ልጅቷ እያየን ነው በቃ

ስሜቱ እንደዛ ነው። ነገር ይችላል። እኔም እኮ አላውቅም። ዝብርክክ ያለ ስሜት ነው። ፍቅር እንደዚህ ነው እንደሚያደርገው ስሜቱ ያው አይመስለኝም። አንተ ነው የምታውቀው ስሜቱ ነው። እኔ ሊገባኝ አይችልም። ይሁን ነገር ልላት ፈልግና እሷ በቃ ፈራ ፈራ አለ። ምን ላድርግ? ከዚህ በፊት እንደዚህ አይነት ስሜት ተሰምቶ ያውቃል

ነው እንደዛ ነው የሚሆነው። በግልጽ ያለውን ስሜት ትበለኝ ንገረኝ። ለ እንደዚህ ሆነ ኮነ ያቻላቅም ቶፊቅ ከመቼ ነው እንደዚህ ሆነ? እኔም አዲስ ስሜት ነው እየሆነብኝ አለው በቃ አይ በቃ እሷ አስርስ ድረስ መናገር ሁሉ አልቻልኩም እኮ እና ታዲያ አሁን እች ልጅ ከወጣች ከሄደች፣ ያው አትገኝም ከሁን በኋላ እናገኛት እናገኛት አይነት አይደለም። እዚሁ እያለች የሆነ ነገር መፍትሄ መፍጠር ያለብን ነገር መፍትሄ ንፍጠር። እሽ፣ ኔም እኮ እሱን ያልኩት ምን አይነት መፍትሄ ልፍጠር? ምን ምን ባደርግ ነው እሷ ሊቀር የምችለው? በቃ መናገር የምችለው ነገር የለም። እሷን ጠርተህ ዛሬም እኮ ላናግራት ነበር፣ ግን ስደርስ፣ እሷ ላይ በቃ የልብህን መናገር አትችልም። ማለት አንደበቱ እንትን የለህም ሌላ እሷ የምትቀርበትን ነገር አመቻችተን ተመካክረን የሆነ ነገር እናድርግ ደስ ይለኛል። እኔም እሱ ነው ስሜቴ በአሁኑ ሰዓት ማለት ነው። ስለዚህ እንደዛ ከሆነ እኔ የሆነ ሀሳብ አለኝ። ምንድን ነው እኔ ቤቷ ሄጄ ያናግራት። ማርያምን በደንብ ነው የማውቃት። ጥሩ ልጅ ናት። ያለውን የሁለታቸውን ስሜት አውቃለሁ። እሷም እንደምትወደ እርግጠኛ ነኝ። ምንድን ነው የምታናግራት? እኔ የሚሰማህን ስሜት እንገራት። በግድ ያ ስሜት እሷ ጋር ይኖራል። እርግጠኝነት እሷ ጥሩ ጅናት ተወዳለች ብዬ ነው። ቀረቤታችሁ በደንብ እንደዛ ነው ይመስሉ ጎኝ ይህን በቃ እና ከዛ አሽር ጓደኛዬ ያጋጠማል ያው ማንኛውም ሰው እንደዚህ ነው ቤተሰቦችስ ምን ትሉኛላችሁ እናንተ ከምር በእኔ ቦታ ብኩሆኑ ምን ታደርጉ ነበር ላይክ እኔ አሁን ያለሁበትን ስሜት መጀመሪያ ምን እንዳልኳችሁ እስኪ ኮሜንት ላይ አስቀምጡልኝ ከአንድ ብርቱ ምናምን ሁለትም ይባላል እና እንደዚህ አይነት ስሜት በጣም ከባድ ነው እኔ እንጃ ተሰምቶ ስለማያቅ ነው። ሌላ ስሜት ይፈጠራል ብዬ አላውቅም። ሰዓት ግን ሀሳባችሁ፣ እገዛችሁ ያስፈልገኛል ወደ